ከታዋቂዋ አቀንቃኝ ነሆዋድ ዋዲኢ ሓዳድ ፌሮዛ ሀገር በሙዚቃ ቀነብሩ ብዙዎች ከተደመሙለት ዛኪ ናሲፍ ከበቀለበት ሀገር ከአረብ ሙቭመንት መሪው ከበትረስ አልቡስታኔ ሀገር በብዕር ተዋጊ ከሆነው ከናሲፍ ቢን አል ያዚጅ መንደር ከፈላስፋውና የተባበሩት መንግስታት መሪ ሆኖ ከሚያውቀው የሊባኖስ ተወካይ ከነበረው ከቻርልስ ሐቢብ ማሊክ ሀገር ከነ ራሺድ ከራሚ ሀገር ሊባኖስ ደርሰናል። ዛሬ የማወጋችሁ ሰው ዓለም እስከ ዛሬ የሚደነቅበት በችሎታውና በስነ ጽሑፉ ቆማ ያጨበጨበለትን ሰው ነው። ሰውየው ከቤይሩት በስተ ሰሜን በሚገኘው ሸለቆ ዋዲ ቃዳሻአ ጉብታ ላይ ቢሻሪ ከተማ ላይ የተገኘ ብርቅ ነው። 1883 እንደ ነጮቹ ቆጠራ ነው። ምድርን የተቀላቀለው ይህ የሥነ ጽሑፍ አድባር ጃንዋሪ 6 ቀን ለጥበብ የመነጨ ኩሬ ሆኖ ተወለደ። የደርባ አባዋ የለፍቶ አዳሪዋ ካሚላ ረሃሚ ልጅ ስለሆነው ስለ ካህሊል ጂብራል ነው ማወጋችው። ዓለም በቤቱ ሸልፍ ላይ ያስቀመጠው ካህሊል ጂብራል እሱ ያደገበት ቤት ግን አይደለም ሸልፍ ምግብም በስንት መከራ የሚገኝባት የድሀ ቤት ነበረች። ለለፍቶ አዳሪዋ ካሚል አርሃሚ የካህሊል አባት ሦስተኛ ባሏ ነበረ። ካህሊል ጂብራል ቡጥሮስ የተባለ ታላቅ ወንድምና ሱልጣንና ማርያና የተባሉ ሁለት እህቶች አሉት። የካህሊል አባት ቁማር ምግቡ፣ አልኮል ደግሞ ውሃው የሆነለት ግዴለሽ ሰው ነበር። ግዴለሽነት ቤቱን የሠራበት አባቱ ደጋግሞ የህይወት እንቅፋት የመታው ልበደንዳና ሰው ነበረ። ስራውን ለቆማር ሲል የሚተው ይህ ሰው በድህነታቸው ላይ የእርሱ ባህሪ ተጨምሮበት በንቅርት ላይ ሆነ። ነገሩ ይባስ ብሎ ገንዘብ በመመዝበር ወንጀል ተከሶ ወደ ዘብጥ እያወረደ ለክሱ መመለሻም የነበረው ደግሞ የቤተሰቡ ንብረት እንዲሸጥ ሆነ። እንግዲህ ድህነት ቤቷን ሰራች። ድህነት ማጣት ብቻ የነበረው የቤተሰቡ ራስ ምታት ላይ ውርገት ተጨመረበት። ለካህሊል የቆማርተኛ ልጅ፣ ለካሚላ ረሃሚ ደግሞ የቆማርተኛ ሚስት መባል ስሜቱ ይከረፋ። ለሊባኖስ ሴት የቆማርተኛ ሚስት መባል ወግ አይደለም እና ልጆቿን ይዛ ወደ አሜሪካ ካሜላ ረሃሚ ተሰደደች። የተጠላለፈው ሕይወቷን ለማስተካከል የልብስ ጥልፍ እየሸጠች መከራን ማየት ቀጠለች። ጥርሷን ነክሳ ልጆቿን ታሳድግ ያዘች። ይህ ሁሉ ሲሆን ነው እንግዲህ ካህሊል ጂብራል ገና 12 ዓመቱ ድረስ ነበረ። እስከዚህ ዕድሜው ድረስ ካህሊል ትምህርት የሚባል አያውቅም። ወትሮስ ምግብ ላጣው ትንሽ ሆድ ፊደል ቅንጦት ነበረ። አልፎ አልፎ ካሚላን ሊጠይቁ ከሚመጡት ቄሶች አረበኛና መጽሐፍ ቅዱስን በጥንቃቄ ተምሯል። አሜሪካ እንደደረሰ እንግሊዘኛን አከለበት። ያን ጊዜ እጆቹ መሞነጫጨር ጀመሩ። አብስትራክት የሆነበትን ሕይወት ሊያስተካክል ይመስል ካህሊል ስዕልን ሀ ብሎ ጀመረ። ሱሪያሊዝም የመሰለው ሕይወቱን ደርዝ ሊያበጅለት ትንንሽ እጆቹን ትልልቅ ብሩሽ አስያዛቸው። ያን ጊዜ ስዕሎቹን ያዩት ሰዎቹ ሊደነቁበት ያዙ። እንግዲህ እዚህ ጋር ነው ጋሽ ስብሐት ለአብ እንደሚለው ጊዜና እግዜር ለካህሊል ገጠሙለት። ትንሹ ካህሊልን ወስደው ስዕሉን ያዩ ሰዎች ከትልቁ ፎቶግራፈርና አሳታሚ ፍሬድሪክ ሆላንድ ዴ ጋር አገናኙት። የ19ኛው ክፍለ ዘመን ፒክቸራሊዝም ሙቭመንት መስራች፣ ከቦስተን ሀብታም ነጋዴ ቤተሰቦቹ የተወለደው፣ በፎቶና በስዕል ቴክኒክ ዙሪያ ብዙ ወዳጅም ጠላትም ያፈራው፣ ኮፕላንድ ኤንድ ዴ የተባለ ማተሚያ ድርጅት ኮፋውንደር የሆነው ፍሬድ ወገደኛው ፍሬድ፣ አወዛጋቢው ፍሬድ በቀላል ህይወት አኗኗሪ የሚታወቀው አሜሪካዊ ፎቶግራፈርና አሳታሚው ፍሬድ የካህሊል ሥራ ሲመለከት ልቡ ደነገጠ። ሕይወት የተዘጋችበት ካህሊል ፍሬድን ሲያገኝ ተከፈተለት። ስዕሎቹ ለሕዝብ እንዲበቁ ታተሙ። ካህሊልም በቦስተን ትምህርት ቤት ውስጥ የሥነ ጽሑፍ ውድድር ሲዘጋጅ ሳይቀር እየተገኘ ባለቀንነቱን በዚያው ማስመስከር ቀጠለ። ያን ጊዜ በረከቶች ወደ ሕይወት ይመጡ ጀመር። የ14 ዓመት እህቱ ግን በድንገት ሱልጣና አረፈች። ከካህሊል የመጀመሪያውን ሞት መለያየት በታናሽነቱ ገና ቀመሰው። በዓመቱ በአባት የማይገናኘው ግን ታላቅ ወንድሙ የሆነው ቡትሮስ በሳምባ ነቀርሳ ሞተ። የእህቱና የወንድሙ ሙት ዓመት እንኳን ሳይወጣ ልጆቿ የናፈቋት ይመስል እናቱ ካሚላ ረሃሚ በካንሰር ልጆቿን ተከትላ ሄደች። ካህሊል መቃብርን የቤት ያክል ተመላለሰበት። ከጻፈውም ከሳለውም በላይ መኖር ተወሳሰበበት። ሞትን ዘመዱ አደረገ፣ ብቻውን ቀረ። ገና በልጅነቱ የቤቱ ትልቅ በመሆኑ ኃላፊነት የወደከበት ካህሊል እሱና ታናሹ ማርያና ቤት ውስጥ ቀሩ። ይህ ሲሆን ግን ጂብራል ገና ሀያ ዓመት ያልሞላው ጀማሪ ነዋሪ ነበረ። ማርያና በልጅነቷ ልብስ ስፌት ሥራ ጀምራ ቤቱን ታስተዳደር ያዘች። ካህሊል ግን ስነ ጽሑፍን መደበቂያው አደረገው። በቃላት ምሽግ ከሕይወት ጦርነት ራሱን ሊያተርፍ ፈለገ። የለየለት ጸሐፊ ሆነ። በሰዎች ዘንድ ካህሊል ይታማ ጀመረ። ድህነቱን ሳያራግፍ አጉል ባለቀን ያጉል ጠቢብ ነኝ ይላል ብለው እንደ እርሱ ከሊባኖስ ተሰደው በአሜሪካ የሚኖሩ የአገሩ ልጆች ያብጠለጥሉት ጀመረ። ካህሊል ግን ጨከነ። በ21 ዓመቱ የመጀመሪያውን ስዕል ኤግዚቢሽን አቀረበ። በኤግዚቢሽኑ ላይ የሕይወት ዘመን ወዳጁን ሜሪ ኤልዛቤት ሐስከልን ተዋወቃት። በቦስተን ውስጥ የሴቶች ትምህርት ቤት ርዕሰ መምህር የነበረች በትምህርቷ አስኳላ የዘለቀችው ሜሪ ሐስከል ገለልተኛ በሆነው በስዕል በረቀቀው ካህሊል ጂብራል ሥራዎች ተነካች። ግንኙነታቸው በፍጥነት ወደ ኃይለኛ ስሜታዊና ምሁራዊ ትስስር አደገ ሜሪ በአስር ዓመት ከምትበልጠው ካህሊል ጋር ከጓደኝነት ከፍ ያለ ከትዳር ዝቅ ያለ ግንኙነትን መሠረተች። ፓሪስ እንኳን ሄዳ ሳይቀር አብዝታ የምትጨነቅለት ሰው ካህሊል ነበር። የእርሱን ሥራዎች በገንዘብ እየደገፈችለት ኖረችለት። ሕይወቱን ያጠኑ ሰዎች እንደሚሉት ከሆነ ሜሪ አስከል የካህሊልን የእጅ ጽሑፎች ሳይቀር አርትኦት የምትሠራለት፣ የምታነብለት፣ የመጀመሪያዋ ተቺው፣ አንባቢው ነበረች። የካህሊልን ሕይወትና ሥራውን ስራዬ ብለው የተመራመሩ ሰዎች እንዳጠኑት ከሆነ ካህሊልና ሜሪ ሃስከል ሊጋቡ ጥቂት ቀርቷቸው ሳለ ሳይሰከቀር ለምን ቢሉ በሁለቱም መሃል በባህል ልዩነት በእድሜ ልዩነት እንዲሁም ጅብራን ነፃነቱን ለማስጠበቅ ባለው ምርጫ ምክንያት ትዳሩ እንዳልሰመረ የታሪክ አጥኚዎች ይመሰክራሉ። ዳሩ ግን ባይጋቡም ከ600 በላይ ደብዳቤዎችን፣ በፍቅር የተሞሉ ፊደላትን ተለዋውጠው የህይወት ዘመናቸው እስኪያበቃ ድረስ አብረው ቆይተዋል። አንዳንዶች ነቢዩ መጽሐፍ ላይ ያለው የካህሊል የፍቅር የተመስጦ ምንባቦች ከእሷ ተማልሎ እንደሆኑ ያምናሉ። በእርግጥም ሜሪ ባታገባውም ለርሶ የነበራት ፍቅር ግን እስከ መቃብሩ ነበር። ደጋፊው ነበረች። በጽሑፉ የነሆለለችለት፣ በገጸ ባህሪዎቹ ያበደችለት፣ ምነው ቢጋቡ ኖሮ እስኪባል ተጣበቁ። በዓለም ላይ በራሳቸው ዓለም ጠፉ። ከስድስት መቶ ጊዜ በላይ ስለ ሙሉ ሕይወታቸውና ምስጢራቸው ተገላለጡ። ለ28 ዓመታት ነፍሳቸው አንድ ላይ በረራቸው። ካህሊል ብዙ አሰበ፣ ብዙ ጻፈ፣ ብዙ ሳለ። በዚሁ መሀል የበሃ እምነት መስራች የሆነው የባኡላ የመጀመሪያ ልጅ የሆነው አብዱል በሃ ጋር ድንገት ተዋወቀ። አንዳንዶች እንደሚሉት አብዱል ባሃን ከመውደዱ የተነሳ ካህሊል ጂብራል እስከ መሳለም ደርሷል ይሉታል። ያ አብዱል ባሃ የስሙ ትርጉም የክብር ባለቤት አገልጋይ ማለት የሆነው የታላቁ የባሁላ እምነት መስራች ልጅ ቀላል ህይወት የሚያዘወትረው፣ ጥቂት የሚናገረው፣ በመጠን የሚመገበው በቀድሞ ፐርሺያ፣ በአሁኗ ኢራን መሃል መዳፍ ከተማ ላይ ቴሄራን የበቀለው አውሮፓንና አሜሪካን ወጣቶችን በስብከቱ ያነሆለላቸው በየቤተ ክርስቲያናቸው፣ በሰላም ኮንፈረንሶቻቸው በየዩኒቨርስቲዎቻቸው ናልንና እንስማህ ብለው ልብና ጆሮቸውን የሰጡት አብዱል ባህ በማይጠበቁ ቀሎቹ ጥርስ የማያስከድ ነው። በሽምግልናው ጊዜ ሳይቀር ረጅም የእግር መንገድ የሚያዘወትረው አብዝቶ የተለየ ክብርን የሚጠላው እጁን እንኳን ሲስሙት አም ዮር ሰርቫንት ምናር ግርማስተር ብሎ እጁን ከሚስሙት ሰዎች እጅ የሚነጥቀው ምሽትን አብዝቶ የሚያፈቅረው የዝምታና የመመሰጥ መምህር አብዱል ባሃ። 1921 በሃይፋ ከተማ የሞተው አብዱል ባሃ፣ የቀብሩ ቀን ሁሉም የሃይማኖት ተከታዮች የተገኙለት ያለቀሱለት አብዱል ባሃ የካህሊል ጅብራል የጽሁፍ ሁሉ መሠረቱ የፍልስፍናና የዝምታው ሁሉ ግርግዳና ጣሪያው ነበረ። እሱም እንደሚለው አብዱልባሃን ከተዋወቅኩ በኋላ የህይወት የመስመር ተቀይሯል፣ ይላሉ ካህሊል ጅብራል። ሕይወቱን በጥበብ እያሳመረ የቆየው የኖረው ብዙ ነበረ። ከሰባት መቶ በላይ ስዕሎችን ስሎ ዓለምን ጉድ አሰኘ። በአረብኛ ስምንት በእንግሊዝኛ ዐሥራ አንድ መጽሐፍን ለዓለም ሰጠ። እነዚህ መጽሐፍቶች ለቁጥር እስኪደክሙ ታተሙ። ዘ ፕሮፊት የተሰኘው መጽሐፍ በሳምንት አምስት ሺህ ኮፒ አለቃ። እንዲሁም አንዳንዶች በዘመኑ ሁለተኛው መጽሐፍ ቅዱስ እስከመባል ደርሷል ይላሉ። ከዘጠኝ ሚሊዮን ኮፒ በላይ ተሸጧል። ከአርባ በላይ በሆኑ ቋንቋዎች ተተርጉመዋል። ከሼክስፒርና ከቻይናው ደራሲ ላኦቱዙ ቀጥሎ ተወዳጁ ሰው ካህሊል ነው ተብሏል። ነገሮች የሰመሩለት የሚመስለው ካህሊል ጂብራል ነገሮች ሲሰምሩለት ከጤናው ጋር ጥጧል። ለሦስት ዓመት ወንጌልን አስተምሮ እንደተሰቀለ የሰውን ልጅ እንዳዳነ የታመነውን የጌታ የኢየሱስ ክርስቶስን ሕይወት የሚተርከውን ጂሰስ ተሰኖፍማል ወይም ኢየሱስ የሰው ልጅን መጽሐፈ በሶስት ዓመት ውስጥ ታወቀ። አርባ ስምንት ዓመቱ ላይ የእልፎችን ሕመም እየጻፈው ካህሊል ታመመ። አልጋ የማይወደው ሰው አልጋ ያዘ። እህቱ ብትንከባከበው፣ ሜሪ ሃስከል ብትቆጣው፣ ለራሱ ያለበት ቸልተኝነት ዋጋ አስከፈለው። ተለምኖ የሚበላው መድኃኒት በሰዓቱ የማይወስደው ደራሲ ሞት ግን ሰዓቱን ጠብቆ ወሰደው። አፕሪል 10 በቅዱስ ቬንሰንት ሆስፒታል አረፈ 1931 ዓ ም ላይ በሀገሩ ሊባኖስ ማርሳኪስ ገዳም እንዲቀበር ተናዞ ነበርና ሜሪሃስከል ቃሉም ፈጸመችለት። እህቱን የገደለው ሳምባ ነቀርሳ እና ቲቪ እንዲሁም የኩላሊት ህመም ተዳምረው ካህሊልን ለዘላለም ጸጥ አሰኙት። ያፈራውን ገንዘብ ለቀረችው እህቱ፣ ቀሪ ሥራዎቹን ደግሞ ለሜሪሃስከል ተናዞ ወደ ፈጠረው ተመለሰ ነው በእግሩ የወጥ አባት ሊባኖስን በሳጥን ተመለሰባት ባለዝግባዋ ዝግባዋ ሀገር ሊባኖስ እንደ ሸኘችው ተቀበለችው። በመቃብሩ ላይ እንዲህ ተጻፈ፣ ልክ እንዳንተ እኔ መሕያው ነኝ። ካህሊል ሞቶም ባለቅኔ ነበረ። በአውሮፓ ሥነ ጽሑፍ የደከመውን የአንባቢ ልብ ወደ ምሥራቅ የወሰደው ወደ ሚስቲካል አጻጻፍ ዓለምን የገለበጠው የምሥራቅና የምዕራብ የአጻጻፍ ስልትን ውህደት በኩር የምሥራቁን መንፈሳዊ ወጎች ከምዕራቡ ሰብአዊነት አስተሳሰብ ጋር በማዋሃድ ያስደመመ የዊሊያም ብሌክን ሮማንቲሲዝም፣ የኤመርሰንን ዘመን ተሻጋሪነት በእጥፍ ያለፋቸው መጽሐፍ ቅዱስና የቅዱስ ቁርአን ቃሎችን ያዛመደው ይህ ውህደት ለጽሑፍ ዓለም አቀፋዊ ጥራት እንዲኖረው አስችሎታል። የሚያስብለው በአንድ ሃይማኖት የማይታሰር በአንድ ባህል ብቻ ያልተገደበ ነፍስ የነበረው ካህሊል ሥራዎቹ በምስልም ሆነ በሥነ ጽሑፋዊ መገለጫዎቹ በዓለሙ አንባቢዎች ዘንድ ከነፉለት፣ ተነበቡለት፣ ስዕሎቹ ታዩለት፣ መጽሐፎቹ እንደ ሙዚቃ ተሸጡለት፣ የዓለም ዩኒቨርስቲዎች መጽሐፉን ሥነ ጽሑፋዊ ክስተት ያሉለት፣ በቢሻሪያ በስሙ ሙዚየም የተከፈተለት፣ ለአስተሳሰቡ ሌጋሲውን የሚያስቀጥል ጂብራል ናሽናል ኮሚቴ የተቋቋመለት፣ ጆን ኤፍ ኬኔዲ አባባሎቹን የሚጠቀሙለት፣ አንድራ ጋንዲ ጽሑፎቹን የሚጠቅሱለት የአሜሪካ መንግሥት በስሙና በፎቶ የፖስታ ቴምብር የሰየመለት የሠራለት በሁለት ቋንቋ በሁለት ባህል በሁለት ነፍስ የሚጽፈው 51 ዌስት አስረኛ መንገድ ላይ ግሪንዊች ቪሌጅ አፓርትመንት በትንሹ ስቱዲዮ ውስጥ የማሸገው ቤቱን የጎበኙት እንደሚናገሩት ጨለምለም ባለ በጭስ በተሞላ የተጀመሩ ስዕሎች በበዙበት ሚስቲካል መጽሐፎች እዚህም እዛም በተወረወሩበት ቤት ውስጥ ይኖር የነበረው ከመደበኛ አልጋ ይልቅ እንጨት ላይ መተኛት የሚወደው የሜሬ ሃስከል ምርኮኛ የካይሮዋ ማያ ዚያዳ ተማላይ ካሃሊል ያፈቀረ ግን ያላገባ እንደ ልጅ የኖረ ግን ልጅ ያልወለደው ደራሲ አሳቢው ካሃሊል፣ እንስፍስፉ ካሃሊል፣ አወዛጋቢው ካሃሊል፣ አፍቃሪውም ብቸኛውም ካሃሊል፣ የኢየሱስ ክርስቶስን ዳና ያጠናው ካሃሊል፣ በስነ ጽሁፍ የተሳካለት ካሃሊል በህይወት ያልተሳካለት ካህሊል የሊባኖስ ኩሬ፣ የዓለም የስነ ጽሑፍ ውቅያኖስ ነው።